ጤና ይስጥልኝ፣ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመር፣ ዋና ዋናዎቹን በቅድሚያም የብልጽግናና የሻቢያ ድሮኖች በድንበር አካባቢ ቅኝት ማድረግ ጀመሩ። የአዲስ አበባው አገዛዝ በሌሊት ድሮን ባሰማራባቸው አካባቢዎች፣ ሻቢያ ደግሞ በቀን ተመሳሳዩን አድርጓል። ብልጽግና በኩለ ሌሊት በመቀለ ሰማይ ላይ የድሮን ቅኝት ሲያደርግ እንደነበረም ተሰምቷል። ዝርዝሩ ተዘጋጅቷል። የቀድሞ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው የወልቃይት ጉዳይ ይፈታበታል ያሉትን አማራጭ አቅርበዋል። አሁን ካገዛዙ ጋር ድርድር የሚታሰብ አይደለም ሲሉም ተደምጧል። የትግራዩ ጦርነት ሁሉ የሚጸጽተኛል ያሉት ፖለቲከኛው ለውጥ እናመጣለን ብለን ሕዝባችንን ነውጥ ውስጥ ከተትነው ሲሉም አንስተዋል። ሰሙታላችሁም። የብልጽግናው መንግስት በሃይማኖታዊ ተልእኮ ሰበብ ወደ ኢትዮጵያ የጠራቸውናም ለሎቢስትነት ያዘጋጃቸው ፓስተር ከአዳነች አበቤ ጋር ተገናኙ። በሚቀጥሉት ቀናት ደግሞ ከኢትዮጵያ ወንጌላውያን ቤተ ክርስቲያን ካውንስል የበላይ ጠባቂ ጠቅላይ ሚኒስትር አብይ አህመድ ጋር እንደሚገናኙ ይጠበቃል በዝርዝር የምንመለከተው ጉዳይ ይሆናል። 181 ኢትዮጵያውያን እና አምስት መርከበኞች ባህር ላይ ጠፉ። በየመንና በጅቡቲ የባህር ዳርቻዎች ላይ አራት የስደተኞች ጀልባዎች በአንድ ላይ ሊሰጥመው ሰዎች መሞታቸውም ታውቋል። ሌላኛው መረጃችን ነው። በበሽር አላሳድ ደጋፊዎች እና በአዲሱ የሶሪያ መንግስት የጸጥታ ኃይሎች መካከል በተከፈተው ውጊያ ሰባ ሰዎች ተገደሉ። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የብልጽግናና የሻቢያ ድሮኖች በድንበር አካባቢ ቅኝት ማድረግ ጀመሩ። የአዲስ አበባው አገዛዝ በሌሊት ድሮን ባሰማራባቸው አካባቢዎች ሻቢያ ደግሞ በቀን ተመሳሳዩን አድርጓል። ብልጽግና በኩለ ሌሊት በመቀለ ሰማይ ላይ የድሮን ቅኝትን ሲያደርግ እንደነበርም ተሰምቷል። ኢትዮጵያውያንን ለመግደልና ለማደሄት ተባብረውና ግንባር ፈጥረው የነበሩት ሻቢያና ብልጽግናም ከቅርብ ጊዜ ወዲህ ደግሞ እርስ በርስ ለመዋጋት ዝግጅት ላይ ስለመሆናቸው ተደጋግሞ እየተገለጸ ያለ ጉዳይ ሆኗል። ከሻቢያ ጋር ስለተፈጸመው እርቅናም በምን ምክንያት እንደተጣሉ ማብራሪያ ተነግሮትም ጠይቆም የሚያውቀው የብልጽግናው አገዛዝ ደጋፊም ስለ አስመራው መንግስት ኋላ ቀርነት ድህነትና እርጅና መናገር የሚያዘወትረው ጉዳይ አድርጎ ገፍቶበታል። ከሁለት ዓመታት በፊት ኢሳያስና ኤርትራን በማወደስ ኢትዮጵያ ን በመክሰስና በመወንጀል የሚታወቁት የብልጽግና የፕሮፓጋንዳ ክንፎችም ዛሬ ተቃራኒውን እየሰሩ ናቸው። የፕሮፓጋንዳ ስራው የጦር ሰራዊት ስልጠናውና ሰራዊት ንቅናቄው በቀጠለበት በዚህ ወቅት የሁለቱ ሀገሮች አየር ኃይል የሚያስተዳድሯቸው ድሮኖችም በሌሊትና በቀን ቅኝት እያደረጉ ስለመሆናቸው ኢትዮ ፎረም ያሰባሰባቸው መረጃዎች ያመለክታሉ። ሻቢያ በተቆጣጠራቸው የኢትዮጵያ ግዛቶች ሰማይ ላይ በተያዘው ሳምንት አጋማሽ ድሮኖችን አሰማርቶ እንደነበር ታውቋል። ባሳለፍ ነው ረቡ ማራው ና ሰማይ ላይ ለረጅም ሰዓታት ቆይቶ እንደነበር የተነገረለት የሻቢያ ድሮን በዛላንበሳ ፋጺ ጾረና ና ሀም በተባሉ አካባቢዎች ቅኝት ሲያደርግ እንደነበር ታውቋል። ከዚህ ቅኝት በኋላ የብልጽግናው አገዛዝም ተመሳሳይ ነገር ማድረጉን የገለጹልን የአካባቢው ነዋሪዎች ከመቀለ እስከ ውቅሮ ባለው ምስራቃዊ አቅጣጫ ድሮኖችን አሰማርቶ እንደነበረ አብራርተውልናል። ባሳለፍነው ሐሙስ ለአርብ አጥቢያ እኩለ ሌሊት ስድስት ሰዓት ተኩል ገደማም መቀለ ሰማይ ላይ ረጅም ሰዓታት እንደቆየ የተነገረለት የብልጽግናው ድሮን ከአፋር አቅጣጫ መጥቶ ወደዛው ተመልሰዋል ያሉት አስተያየት ሰጫዎች ባሳለፍ ነው ሐሙስን በውቅሮ አቅራቢያ ተመሳሳይ እንቅስቃሴ ማየታቸውን ነግረውናል። ድሮኖቹ ከወደ አፋር አቅጣጫ መጥተው ወደ አፋር እንደሚመለሱ የገለጹት ታዛቢዎች ይህ ብልጽግና ከሻቢያ ጋር ሆኖ ኢትዮጵያውያንን በሚገድልበት ወቅትም ጥቅም ላይ የሚውል ድሮን በተደጋጋሚ ሲመጣ ያንን መጥፎ ዘመን እንድናስታውስ የሚያደርግ ረባሽ ተግባር ነው ብለውታል። ከዚህ የብልጽግና የድሮን እንቅስቃሴ አስቀድሞ የኢትዮጵያ ግዛት ውስጥ ቅኝት ያደረገው ሻቢያ ከሶስት ወራት በፊት ብልጽግና ከአዘርባጃን ያስጫናቸውን ጦር መሳሪያዎችን መዝረፉን መዘገባችንም አይዘነጋም። ከእነዚህ ውስጥ በርካታ የድሮን ተተኳሽ ያለው ስለመሆኑም እንደዚሁ። ብልጽግናም ሆነ ሻቢያ ከቱርክና ቻይና የተገዙ የድሮን ትጥቆች ያሏቸው ሲሆን የአዲስ ቀድበው አገዛዝ አሁን ስራ ላይ ያሉ ሀያ የሚደርሱ ድሮኖች እንዳሉትም ይገመታል። ሻቢያ ከቱርክና ቻይና ሰራሽ ድሮኖች በተጨማሪም በ2013 ከሩሲያ የተገዙ ድሮኖች እንዳሉት የሚናገሩት የመከላከያ ምንጮች እነዛ ድሮኖች ከሞስኮ ሲገዛም ገንዘቡን የከፈለለት የብልጽግናው መንግስት እንደነበረም ነው የመከላከያ ምንጮች ለኢትዮ ፎረም የገለጹት። ያኔ ኢትዮጵያውያንን ለመግደልና የኢትዮጵያን ሀብት ለማውደም እንዲህ ያለ መደጋገፍ የነበራቸው ሻቢያና ብልጽግና አሁን ደግሞ ኢትዮጵያውያንና ኤርትራውያንን ለማገዳደል እየተዘጋጁ ነውን የሚል ስጋትም አጭሯል። የሻቢያ ሰራዊትን ከመካናይዝድ ኃይሉ ውጭም የረባ ትጥቅ የለውም የሚለውን የሚያስተጋቡት የብልጽግና አገዛዝ ሹማምንት ይህንን የሜካናይዝድ ኃይሉንም በድሮን ድብደባ ማውደም እንደሚቻል በተለያዩ አጋጣሚዎች እያነሱ መሆኑም ይሰማል። የኢትዮጵያን የቴሌኮም ገበያ ለሳፋሪኮም ሽጦ ድሮን መታጠቅ የጀመረው የብልጽግናው አገዛዝ በተባበሩት አረብ ኤምሬቶች ክፍያ ከቻይና ድሮኖችን ሲገዛም ቆይቷል በተመሳ ሳይ ሻቢያም ከብልጽግናው መንግስት በተጨማሪ ግብጽና ሳውዲ አረቢያ ድሮኖችን እንዳስታጠቁት እየተነገረ ነው። ከዚህ በተጨማሪም ሻቢያ በድንበር አቅራቢያ ጸረ ድሮኖችን መትከሉ መዘገቡ ይታወሳል። እነዚህ ድሮኖች በኢትዮጵያ ሰማይ ላይ ማሰማራት የጀመሩት ሁለቱ አገዛዞች እግረኛና ሜካናይዝድ ኃይሎቻቸውን ወደ ድንበር አቅጣጫ ማነቃነቅ ስለመጀመራቸው ተደጋግሞ ተዘግቧል። የሰሜን ምስራቅ ግዝ ሜካናይዝድ ክፍልና አነስተኛ መጠን ያላቸው የሰራዊት አሃዶች በቡሪ አቅጣጫ አፋር ክልል የተሰማሩ ሲሆን፣ በኤርትራ በኩል ደግሞ ምስራቅ ግዝ የሚባለው የሚባለው ሰራዊት በዋናነት በአሰብ ግንባር ከሰፈረ ሰነባብቷል። ሱዳን ድንበር የነበረው ከፊል ሜካናይዝድ ኃይልም እንደዚሁ ወደ ኢትዮጵያ ድንበር ማዛወሩ የሚታወቅ ነው። ገዱ አንዳርጋቸው የወልቃይት ጉዳይ ይፈታበታል ያሉትን አማራጭ አቅርቧል። አሁን ከአገዛዙ ጋር ድርድር የሚታሰብ አይደለም ሲሉም ተደምጧል። የትግራዩ ጦርነት ሁሌ የሚጸጽተኛል ያሉት ፖለቲከኛው ለውጥ እናመጣለን ብለን ሕዝባችንን ነውጥ ውስጥ ከተት ነው ሲሉም አንስተዋል። የቲም ለማ አባል የነበሩት ገዱ አንዳርጋቸው የአብይ አህመድ አገዛዝን በአማካሪነትን በሚኒስትርነት የሚያገለግሉ ቢሆንም በብልጽግናው ውስጥ ያሳለፏቸውን ጊዜያት የሚያፍሩባቸውም የሚያዝኑባቸውም እንደሆኑ በቅርብ መናገራቸው ይታወሳል። ከዲ ደብሊው ጋር አሁን ባደረጉት ቆይታም የሰሜን ኢትዮጵያ ጦርነት ማስቀረት አለመቻላቸውን ጨምሮ በነበራቸው ሚናም እንደሚቆጩ አንስተው ያን ጦርነት ማስቀረት ባለመቻላችን እኔ በግሌ ከፍተኛ ሐዘን ነው የሚሰማኝ፣ ታሪካዊ ስህተት ነው ሲሉም ይሰማሉ። አሁን የሀገራችን ህዝብ ሰርቸን ለወጣለው ወልጅም አሳድጋለሁ የሚል ህልም ሳይሆን ወጥቼ ገባ ይሆን በሰላም ስደር ሲሆን የሚል ስጋት ውስጥ ነው የሚገኘው፣ የሚለውንም ያቀርባሉ። ለውጥና መጣ እንቀጣለን ብለን ህዝባችንን ነውጡ ስከተት ነው የሚለውን በማከል፣ በጣም በጣም ያ ጦርነት ማስቀረት ባለመቻላችን እኔ በግሌ ከፍተኛ ሀዘን ነው የሚሰማኝ። ሊቀር ይገባው የነበረ ጦርነት ነው። በወንድማማቾች መካከል ነው የተካሄደው። በውጤቱ ወታደሮቹ ብቻ ሳይሆን ሲቪሊያን ከፍተኛ ጉዳት ያደረሰበት ነው። እንደዚሁም ደግሞ በአጎራባች ህዝቦች መርስ በርስ ግንኙነት ታሪካዊ የሆነ ስህተት ና ፖለቲካዊ ኪሳራ ያደረሰ ጦርነት ስለሆነ ያ ጦርነት የሚያሳዝን ብቻ ሳይሆን በከፍተኛ ጸጸት የምመለከተው ነው ያንን ማስቀረት በወቅቱ አለመቻላችን ማለት ነው። እና በጠቅላላ ሀገሪቱ ወደ ቀውስ እንድትገባ ያደረገ የለውጥ እንቅስቃሴ ነው። ጦሩ እናመጣለን ብለን ለውጥ እናመጣለን ብለን ሀገሪቱ ወደ ነውጥ ከተትናት ማለት ነው። አቶ ገዱ በዚህ ወቅት በአማራ ክልል እየተደረገ ያለውን ጦርነት በአገዛዙ ታቅዶ አማራንም ለማዳከም የተቀሰቀሰ እንደሆነ አንስተው የሚፈታበትን መንገድንም አስቀምጠዋል። እንዳለመታደል ሆኖ ግን ግጭት ፈጥሮ በዛ ግጭት ስልጣን ላይ መቆየት የሚሻ ስርዓት ነው ና ያለው በድርድር ይፈታል የሚል አቋም እንደሌላቸውም ያስቀምጣሉ። እናም ተገዶ ጦርነቱን እንዲያቁ ማድረግ አሊያም ተባብሮ የሰላም አማራጭን እንዲቀበል ማድረግ ነው ሲሉም ነው የሚያነሱት የመቆሚያ መንገዱ አንድም አገዛዙ የሄድኩበት ያለው መንገድ አያዋጣም ብሎ ጦርነቱን ሲያቆመው ነው። ያለዛ ደግሞ ሕዝቡ በፋኖ ነው እየተመራ እያደረገው ያለ ትግል ተጠናክሮ በጉልበት አገዛዙ የሰላም መንገድን የሰላም አማራጭን እንዲቀበል በማድረግ ብቻ ነው ይሄ ጦርነት ሊቆም የሚችለው። አገዛዙ ነው ጸረ ሰላም የሆነው። ህብረተሰቡ የአልሞት ባይተጋዳይነት እንቅስቃሴ ነው፣ ሰልፍ ዲፌንስ ነው እያካሄደ ያለው ማለት ነው። ስለዚህ ይሄ ኃይል በጦርነት ካልሆነ በስተቀር ሰላም በሰፈነበት ሁኔታ በስልጣን መቆየት እንደማይችል ስለሚያውቅ ችግርን በሰላማዊ መንገድ ተመካክሮ ተነጋግሮ ለመፍታት እድል የሚሰጥ አይደለም። ስለዚህ ሀቀኛ ድርድር የሚባል ነገር የለም። አቶ ገዱ የኢትዮጵያ ሕዝብ በተለይም ደግሞ የአማራና የትግራይ ሕዝብ የህልውና አደጋ ላይ ወድቀዋል ሲሉም ጠቅሷል። እንዲያም ሆኖ የትናንቱ ደም መቃባት አልበቃ ብሎም አሁንም ከወሰን ጋር በተያዘ ሌላ ጦርነት ውስጥ ይገባሉ የሚለው ስጋት እንዳለ ነው። እንደ ወልቃይት ያሉ ቦታዎች ካርድ ሆኖ እንደተቀመጡ አውቃለሁ የሚሉት የቀድሞ የአብይ አህመድ አማካሪ አማራጭ መፍትሄ ያሉትንም ያቀርባሉ ከእንግዲህ በኋላ ሊፈታ የሚችለው ሰላማዊ በሆነ ንግግር ብቻ ነው፣ በሁለቱ ህዝቦች ወኪሎች ቀናነት በተሞላበት ሰላማዊ እና ህጋዊ በሆነ መንገድ በመመካከር ነው ሊፈታ የሚችለው። ከዛ ውጭ ያለ አማራጭ ሊሰራ የሚችል አይደለም። አገዛዙ በእርግጥ በካርድነት እየተጠቀመበት እንደሆነ አውቃለሁ። ያንን ጉዳይ በትግራይና በአማራ ህዝብ ከዚህ ከድንበር ይገባኛል ጥያቄዎች በላይ የሆነ የጋራ ብሔራዊ ጥቅም አላቸው። የጋራ የህልውና አደጋ የተጋረጠባቸው ህዝቦች ናቸው። አሁን ማተኮር ያለባቸው በህልውናቸው ላይ የተጋረጠውን አደጋ ለመቀልበስ መተባበር እንጂ ሌላ ዙር ግጭት የሚያስገባ ሁኔታ በፍጹም መኖር የለበትም ብዬ አምናለሁ። ችግሩ ሁለቱ ህዝቦች በመከባበር በመተማመር የሚፈቷቸው ችግሮች ናቸው። እኔ ሌላ አካልም በመሀል ጣልቃ ገብቶ ይፈተዋል ብዬ አላስብም። ካለፈው ጥፋት ብዙ ትምህርት ተገኝቷል። አቶ ገዱ የለውጥ ተብሎ ወደ ነውጥነት ተሸጋግሮ በርካቶችን ህይወታቸውንና ተስፋቸውን በነጠቀው ስርዓት ውስጥ ለነበራቸው ሚናም በሽግግር ጊዜ እንደ ድርሻቸው ተጠያቂ ለመሆን ዝግጁ መሆናቸውን መግለጻቸውም የሚታወስ ነው። የብልጽግናው መንግስት በሃይማኖታዊ ተልእኮ ሰበብ ወደ ኢትዮጵያ የጠራቸውና ለሎቢስትነት ያዘጋጃቸው ፓስተር ከወይዘሮ አዳነች አበቤ ጋር ተገናኙ። በሚቀጥሉት ቀናትም ከኢትዮጵያ ወንጌላውያን ቤተ ክርስቲያናት ካውንስል የበላይ ጠባቂ ጠቅላይ ሚኒስትር አብይ አህመድ ጋር እንደሚገናኙ ይጠበቃል። ፓስተሩም አዲስ አበባ ገብተው በሰጡት መግለጫ በኢትዮጵያ ስለነበረው ጉብኝታቸው ለዶናልድ ትራምፕ እንደሚናገሩ በመግለጽ አመጣጣቸው ሃይማኖታዊ ምክንያትን ሰበብ ያደረገና ፖለቲካዊ አላማን ያነገበ ስለመሆኑ የሚ

ካውንስሉም ፓስተሩ ዶናልድ ትረምፕን የማግባባት ስራ እንዲሰሩ ፍላጎቱ መሆኑን ገልጿል። የፓስተሩን ወደ አዲስ አበባ መግባት በማስመልከት ያገዛዙ ልሳናት ሰፊ የሚዲያ ሽፋን እየሰጡትም ናቸው። በአሁኑ የአሜሪካ መንግስት ፊት የተነፈገው የብልጽግናው መንግስት አንድ ወንጌላዊ ሰባኪን በሎቢስትነት ሊያሰማራ አቅዶ ጠቅላይ ሚኒስትሩ በሰብሳቢነት በሚመሩት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል በኩል ወደ አዲስ አበባ መጥራቱን መዘገባችን አይዘነጋም። የተጋበዙት ፓስተር ፍራንክሊን ግርሃም በዶናልድ ትረምፕ በዓለ ሲመት ላይ ለጸሎት ከተሰባሰቡት ፓስተሮች መካከል አንዱ የነበሩ ሲሆን ዛሬ አዲስ አበባ ደርሰው መግለጫ ሰጥተዋል። በመግለጫቸውም ገና በመጀመሪያው ዕለት ስራቸው የትራምፕ መንግስትና እርሳቸው በኢትዮጵያ በሚል ስም የጠሩትን የብልጽግና አገዛዝን ማገናኘት እንደሆነ ተናግሯል። በተለይም ዩኤስ አይዲን መነሻ ያደረገው ይህ የፓስተር ፍራንክሊን ገለጻም በጠቅላይ ሚኒስትሩ የበላይነት የሚመራው የወንጌላውያን ካውንስል የጋበዛቸው በሎቢስትነት ሊያሰማራቸው ነው የሚለውን መረጃ የሚያረጋግጥ መግለጫም ነው የሰጡት።

what I've seen and what what, what happened this week. ሃይማኖታዊ ጉዳዮችና በዓላትን ለፖለቲካ ማስፈጸሚያነት የሚገለገለው የብልጽግናው አገዛዝ የሃይማኖት አባቶችን መስከ ጦር ሜዳ በማዝመት ለእርስ በርስ እልቂት ግብአት ሲዳረጋቸው እንደነበር አይዘነጋም። አሁንም የወንጌላውያን አማኞችን ሰበብ በማድረግ ወደ ኢትዮጵያ እንዲሄዱ ያደረጋቸው ፓስተር ፍራንክሊንን ሃይማኖታዊ ሽፋን በተሰጠው ጉዞም ተንቆና በማዕቀብ ተቀጥቶ የሚገኘውን የብልጽግናውን አገዛዝ ከአሜሪካ ጋር የማገናኘት ዓላማ ያለው መሆኑን እርሳቸውን የጋበዘው ካውንስል አመራር አባል የሆኑት ቄስ ደረጀ ጀንበሩ ተናግረውታል። ከዚህ ሲመለሱ ፓስተር ፍራንክሊን ለዶናልድ ትራምፕ የሚያደርሱልን መልእክት አለን ብለዋልና ቀደም ብለው እንዳሉት ከፕሬዚዳንት ትራምፕ ጋር ያላቸውን ግንኙነት በደንብ እናውቃለን እና ስለዚህ ያንን ለኢትዮጵያ ያላቸውን ፍቅር መሰረት በማድረግ ይሄ ጉዳይ በተለይም በመሆኑም በተወሰነ ደረጃ አፌክት ያደርገናል ብለን እናስባለን፣ እና ፕሬዚዳንት ትራምፕ እንደተባለው አጠር ባለ ጊዜ ችግሩን ይፈታሉ ብለን እናስባለን። ለሎቢስትነት ታጭተው ወደ ኢትዮጵያ እንዲሄዱና የቀድሞን የብልጽግና ወዳጅ ፓስተር ኢንሆፍን ተክተው ያገዛዙ አግባቢ እንዲሆኑ የተመለመሉት ፍራንክሊን ኢትዮጵያን ከአዲሱ የትራምፕ አስተዳደር ጋር እንደሚያገናኙ የሚያትተው መግለጫቸውን ከሰጡ በኋላ ከከንቲባ አዳነች አበቤ ጋርም ተገናኝቷል። ከከንቲባ ጋር መገናኘታቸውን ጨምሮ ሌሎች የፓስተሩን እንቅስቃሴዎችን የመንግስት የመገናኛ ብዙኃን በልዩ ትኩረት እየተከታተሉ ሽፋን እየሰጡም ናቸው። የስማርታን ሱፐርስ መሥራች ወንጌላዊ ዊሊያም ፍራንክሊን ግራሃም በ1985 ለመጀመሪያ ጊዜ ወደ ኢትዮጵያ መምጣታቸውን አስታውሰውም አሁን ላይ በሀገሪቱ ብዙ ለውጥ ስለመታየቱ ተናግረዋል። መለኮታዊ ጉብኝት ለኢትዮጵያ በሚል መሪ በመስቀል አደባባይ የጀማ ወንጌል ስብከት ቅዳሜና እሁድ ይካሄዳል። የቢሊ ግራሃም የወንጌል ማህበር ፕሬዚዳንትና ዋና ስራ አስፈጻሚ ቄስ ፍራንክሊን ግራሃም መርሃ ግብሩን አስመልክቶ መግለጫ የሰጡ ሲሆን ውብና ጠንካራ ሀገር ወደ ሆነችው ኢትዮጵያ በመምጣታቸው መደሰታቸውን ተናግረዋል። ከወይዘሮ አዳነች አበቤ በተጨማሪ በሚቀጥሉት ቀናት የወንጌላውያን አብያተ ክርስቲያናት ካውንስል የበላይ ጠባቂ የሆኑትና የጋበዟቸውን ጠቅላይ ሚኒስትር አብይ አህመድን እንደሚያገኙ ይጠበቃል። የፓስተሩ ጉዞ ሃይማኖታዊ ሽፋን የተሰጠው ቢመስልም ዋና ተግባሩ ፖለቲካዊ መሆኑን የሚናገሩ ሰዎች ሃይማኖትና የሃይማኖት አባቶችን የብልጽግናው አገዛዝ ለጦረኛ ተግባራቱና ለጥፋት ዓላማዎች መጠቀሙን እንዲያቆም ሲጠይቁም ይደምጣል። አገዛዙ ግን የሀገር ውስጦችን ባባሳትና የሃይማኖት አባቶችን ጦረኛና ግጭት ሰባኪ አድርጎ ሲገለገል ከቆየ በኋላ አሁን ደግሞ ዓለም አቀፍ ጳጳሳትን በሎቢስትነት ሊያሰማራ እንደሆነ እየታየ ነው። ከአገዋ ጀምሮ የተለያዩ ማዕቀቦች የተጣሉበት የብልጽግናው መንግስት እነዚህ ማዕቀቦች እንዲነሱለትና ከአሜሪካ የሚደረግለት ድጋፍ እንዲመለስለት፣ እንደዚሁም በቀጣይ በሚያካሄዳቸው ጦርነቶችን በበጎ አይን እንዲታዩለት ይፈልጋል። ይህንን ለማድረግ ደግሞ ለፕሬዝደንት ትራምፕ የቀረበ ወዳጅነት ያላቸውና በበዓለ ሲመታቸው እለት የነበረውን የጸሎት መርሃ ግብር የመሮት ፍራንክሊን ግርሃምን ወደ አዲስ አበባ ጋብዟል። 181 ኢትዮጵያውያንና አምስት መርከበኞች ባህር ላይ ጠፉ። በየመንና በጅቡቲ የባህር ዳርቻዎች ላይ አራት የስደተኞች ጀልባዎች በአንድ ሌሊት ሰጥመው ቢያንስ የሁለት ሰዎች ህይወት ሲያልፍ 186 ሰዎች በፍለጋ ላይ እንደሚገኙም ታውቋል። ወትሩንም ስደት በተለያዩ ምክንያቶች ያለ ቢሆንም ባለፉት ሶስት እና አራት ዓመታት ግን የኢትዮጵያውያን ህገወጥ ስደት በብዙ እጥፍ አሻቅቧል። የብልጽግናው ሰዎች በየአካባቢው በጣዷቸው ጦርነቶች የባለስልጣናቱን እና በዙሪያቸው ያሉ አገልጋዮችን የብልጽግና ደሴትን እየሰሩ ሚሊዮኖችን የችግር አረንቋ ውስጥ ከተዋል። የሀገሪቱ ወጣት የተፈጠረለት ትልቁ የስራ ዕድልም ወታደር ሆኖ ወንድሞቹ ጋር መዋጋት አሊያም በተቃራኒው ጫካ ገብቶ ታጣቂዎችን መቀላቀል ሆኗል። የሆኖ ሆኖ ጦርነትና ስራጥነት የገፋቸው ኢትዮጵያውያን በየመን የባህር ዳርቻዎችን በተከታታይ ህይወታቸውን እያጡ ቀጥለዋል። ዛሬ የተሰማው የዚህ ቀጣይ አሳዛኝ ክፍል ነው። 181 ኢትዮጵያውያንና አምስት መርከበኞች ባህር ላይ ጠፍተዋል ነው። ጀልባዎቹ ከጅቡቲ ወደ የመን ስደተኞችን ጭነው ሲጓዙ እንደነበር የተሰማ ሲሆን አብዛኞቹ ስደተኞች ደግሞ ኢትዮጵያውያን ናቸው። ከአራቱ መርከቦች ሁለቱ በየመን የባህር ዳርቻ አካባቢ የሰጠሙ ሲሆን ከነዚህ ውስጥ 181 ስደተኞችና አምስት የመን መርከበኞች የት እንደገቡ አልታወቀም ሲል አሶሽየትድ ፕሬስ ዘግቧል። በአደጋው ሁለት የየመን መርከበኞች መትረፋቸውን የዓለም አቀፉ የስደተኞች ድርጅት ቃል አቀባይ ለዜና ወኪሉ ተናግሯል። በተጨማሪም ሌሎች ሁለት ጀልባዎች በተመሳሳይ በጅቡቲ ባህር ዳርቻ የሰጠሙ ሲሆን የሁለት ስደተኞች አስከሬን ሲገኝ ሌሎችን ማትረፍ መቻሉ ተነግሯል። በየመን የባህር ዳርቻ ከሰጠሙት ከሁለቱ ጀልባዎች በአንደኛው 31 ኢትዮጵያን ስደተኞችና ሶስት የየመን መርከበኞች ተሳፍሮ የነበረ ሲሆን በሌላኛው መርከብ ላይ በተመሳሳይ 150 ኢትዮጵያን ስደተኞችና አራት የየመን መርከበኞችን ጭኖ እንደነበርም ታውቋል። የተባበሩት መንግስታት የስደተኞች ኤጀንሲም በምስራቅ አፍሪካና በየመን መካከል ያለው አደገኛ መስመር በ2024 ብቻ የ 158 ሰዎችን ሕይወት መቅጠፉን አሳውቋል። ሕይወትን ለማዳን አስቸኳይ እርምጃ ያስፈልጋል ሲልም ድርጅቱ በአጽንኦት ገልጿል። ባለፈው ዓመት የተባበሩት መንግስታት ድርጅት ባወጣው ሪፖርት 6800 አካባቢ የሚሆኑ አፍሪካውያን ስደተኞች አደገኛ የባህር ጉዞ ካደረጉ በኋላ ወደ የመን መግባታቸውን ይፋ አድርጓል። በሶሪያ በበሽር አል አሳድ ደጋፊዎችና ደጋፊዎች ና በአዲሱ መንግስት የጸጥታ ኃይሎች መካከል በተከፈተ ውጊያ ሰባ ሰዎች ተገደሉ በሀገሪቱ የባህር ዳርቻ ከተሞች የተፈጠረው ግጭት ከአሳድ መወገድ በኋላ የተካሄደ ከፍተኛ ውጊያ ተብሎለታል በታህሳስ ወር የአምሳ ዓመቱን የአሳድ አስተዳደርን ከስልጣን ያስነሳው አዲሱ የሶሪያ መንግስት ሀገሪቷን ለማረጋጋትና መንግስታዊ ቁመና ለመላበስ ጥረት እያደረገ ነው ሆኖም የበሽር አል አሳድ መንግስት ደጋፊዎች በብዛት ከሚገኙባቸው አካባቢዎች አልፎ አልፎ በሚያጋጥሙት ግጭቶች እየተፈተነ ነው። የትናንት ውጊያ የተከሰተውም ላታኪያ በተባለችው የባህር ዳርቻ ከተማ ሲሆን የመንግስት ኃይሎች ለደህንነት ስራ እየተንቀሳቀሱ ባሉበት ወቅት ከታጣቂዎች በተፈጸመባቸው ድንገተኛ ጥቃት የተኩስ ልውውጥ ተከፍቷል። የሶሪያ የባህር ዳርቻ ከተሞች የበሽር አላሳድ ቤተሰቦችና የቀድሞ የከፍተኛ ባለስልጣናት እንደዚሁም ያለዋት የሙስሊሞች መኖሪያዎች ናቸው። ሐሙስ እለት ማምሻው ላይ መቀመጫውን በሱሪያ ያደረገው የዜና ወኪል ይዞት በወጣው መረጃም የመንግስት ኃይሎች ወደ ሰባ የሚጠጉ የቀድሞ ተዋጊዎችን ሲገድሉ 25 በላይ የሚሆኑት ደግሞ በጃበሌና አካባቢ መያዛቸው ተዘግቧል። በሌላ በኩል በጦርነቱ ወቅት የአማጽያን ጠንካራ ይዞታ በነበረችው አሊፖና ሆመስ አካባቢዎች ማንነታቸው ካልታወቁ ታጣቂዎች ጋር የመንግስት ኃይሎች ውጊያ ከፍተው እንደነበርና ከፍተኛ የጦር መሳሪያ ድምፅ መሰማቱንም ቢቢሲ ዘግቧል። የሶሪያ መከላከያ ሚኒስትር ቃል አቀባይም በላታኪያና ታሩቶ ስለሚዋጉ የአሳድ ታማኝ ወታደሮች በመንግስት ሚዲያ ማስጠንቀቂያ ሰጥተዋል። በሺዎች ጥሩት መሳሪያዎቻቸውን አስረክበው ወደ ቤተሰቦቻቸው መመለስን መርጧል አንዳንዶች ደግሞ ገዳዮችና ወንጀለኞችን በመጠበቅ መሞትን የመረጡ አሉ። ምርጫው ግልጽ ነው፣ መሳሪያችሁን ፍቱ ወይንም የማይቀረውን እጣ ፈንታ ትጋፈጣላችሁ በማለት የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበርም። አበቃን። ቸር ያሰማን።